ምን ያስደነግጠዋል ሴጣን አይታችኋል? መልኳ አምላክን ልጅ ወይም አምላክን ይመስላል። መልኳ አምላክን ይመስላል ሲባል አምላክን ይመስላል ሲባል ድንግጥ ይላል ሴጣን። ምንድን የሚያደርገውስል ሴጣን ሴጣን ሸዋጅ ነው፣ ሸዋጅ ነው፣ ሊሸውድ ይሞክራል። እንደው ጫማን የሚጠርቅ እንኳን ቢሆን ሴጣን ከፊት ይጠርግና ከኋላ አይጠርግልን ጠርግ ያለው አሳመርኩትን ሴጣን ማታን ብቻ